ዛሬ እንግዲህ የህይወት ጎዳና እንዴት እንዴት አርጋ የት እንደምጥለን የት እንደምታስቀምጠን መቼ እንደምጥለን መቼ እንደምጠልፈን ክራግበት ብኝ ብስሚላ ብዬ እንድ በፍጥነት ይሆና እንዴ እስከምን ድረስ የታዘብኩትን ቪዲዮ ይዤላችሁ መጥቻለሁ። አሰላሙ አለይኩም ወረሐመቱላይ ወበረካቱ ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንኳን ደህና መጣችሁ ብያለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። የነባሮች ደግሞ ላይክ ሼር በማድረግ የታበት ራሳቸው በአክብሮት ተጠይቃለሁ ማለት ነው። ውድና የተከበራችሁ ስለምትከታተሉ ከልብ ከልብ አመሰግናለሁ። ይህን ቻናል ሰብስክራይብ በማድረግ ና ሼር ላይክ በማድረግ ወደ ሁልነት በመጫን እንድትተባበሩ በአክብሮት ተጠይቃለሁ ማለት ነው። እንግዲህ ዛሬ የመጣሁት ስለ ሱሜያ ወይም ስለ ሶሚያ ና ስለ አዩ ስለ ሰይድ ነው ማለት ነው። ዛሬ የመጣሁት ስለ ሰይድ ይሆናል ማለት ነው። እንግዲህ ባለፈው ሰይድ ባስተላለፈው ቪዲዮ በለቀቀው ቪዲዮ ላይ ማለት ነው። ሱመያን ለመጨረሻ ጊዜ ስሟን እንደሚያነሳ ለመጨረሻ ጊዜ እንዴት እንደሚጠይቃት ተናግሮ ነበረ። ሱመያም ያን ቪዲዮ አይታ መልስ እንዲሰጥም አዟት ነበር ማለት ነው። እሷም በማግስቱ የመን ሄዳ የመን ሆና መልስ ሰታለች ማለት ነው። እሱ ምን ነበረ? እኔ እንግዲህ ወደ ሀገር ከሀገር ወጥቻለሁ፣ የመን ገብቻለሁ እኔ እዛ እናንተ ምንትን እያልኩ ተምኖር ለራሴ ገንዘብ እያገኘሁ ብኖር ይሻለኛል። ልጆችን ማሳደጊያ ገንዘብ ያስፈልገኛል፣ አረብ ቤት ሰርቼም ቢሆን ልጆችን አሳድጋለሁ ብላ ብዙዎቹን ልብ ነግታለች ማለት ነው። ሱመያ ጀግና ሴት ናት። በነገራችን ላይ ነ ጀግና ላሁሙና ሴትን ተማድነቅ እንትናለ ማለት ነው። በጣም የምትደነቅ ናት፣ በጣም ማለት ነው። ይህን አምጣ ሳትል ይህን በራሷ ተቋቁማ ይሄው አድፍን አንድ ዓመት ሊሆናቸው ነው ማለት ነው። ከተለያዩ ወይም አዩ በህይወታቸው ከገባ ጣልቃ ከገባይ ጀምሮ ሰላም ሆኖ አያውቁም ማለት ነው። ወይም ልጆቹንም አግኝቶም አያውቅም ማለት ነው። አዩን በተመሳሳይ መልኩ አንዴ ሰው ስትደበድብ አንዴ ስትሳደብ የምትለቀውን ቪዲዮ እየተመለከት ይሆናል ማለት ነው። ሰይድ እንግዲህ በዛ በለቀቀው ቪዲዮ እሷ መልስ በሰጠችበት አደን ወይም ሰንአ መሰለኝ የሚኖሩት ግን ገና አየሩ አደን ስለጣላት። አደንኮና ቪዲዮ ለቃ ነበር ማለት ነው። እሱም ያን በተነሳ ድጋሜ ፍለጋ እሱ ያን ወደ የመን አቅንቷል ማለት ነው። ባቀናበትም ጊዜ እንግዲህ ያው አዩ ምንድን ያለችው ከሁሉም ባንኮቹ ሁለት ሁለት መቶ ሺህ ብር አምጥተህ ስጠን ስጠኝና ትሄዳለህ ነው ያለችው። እሱም በሀሳቧ ተስማምቶ ሰጥቶ ጉዞ ወደ የመን ብሏል ማለት ነው። የመን እንግዲህ አደን ባህሩ ጋር እንግዲህ ብሩን ጨርሶ ብር የሚሉ ምንም ነገር የለኝም። ስለዚህ ብዙ አበሾች የመን ውስጥ ይኖራሉ ማለት ነው። እዚህ ከባህር ወጥተው ማለት ነው፣ ቀይ ባህርን አቋርጠው እዛ ደርሳለች ማለት ነው። ስለዚህ በጣም እንትን ብላለች ማለት ነው። እንትን ብሏን ማለት ነው። ጓደኛው በተመሳሳይም ጎዳና ወቷን ተጎዳናውን በቃ ጫት እየቃመ ሲጃራ እያጨሰ በጣም ማለት ጨረቻው ላይ ተኝቶ መንገድ ላይ ልክ እንደ እኔ ቢጤ ማለት ነው። ትናንትና ያን ሁሉ ብር እንዳልቆጠረ ትናንት ያን ሁሉ ላይፍ እንዳላሳለፈ። አንዳንድ ጊዜ ህይወታችን መቼ እንደሚስተካክሎ ብለን ሳናርፍ መቼ እንደሚበጣበጣ አናቅም ማለት ነው። ሰይድም ያጋጠመው ያ ይመስለኛል ማለት ነው። ምክንያቱም ለማስታወስ ያክል የመንኮ ነው። በጣም ደስተኛ የሚያስቀና ህይወት ነበራቸው እሱና ስሙ ግን ኢትዮጵያ እንደተማላ ሄዶ አዩን አግኝቶ አግብቶ ኒካ ስር ያለው ባለው መሰረት በዛ ምክንያት እሷ የመን ስ ከሆነ እሱ ኢትዮጵያ ኢትዮጵያ ሲሆን እዛ እሷ ጎንደር ሲሆን እሱ ጅማ እያሉ የድብብቆሽ ጨዋታ መጫወት ከጀመሩ አንድ አመት ሊሆናቸው ነው ማለት ነው። ስለዚህ ሰይድ አሁን ብሬንም ጨርሻለሁ ምንም የለኝም ሱመያም የት እንዳለች አላቅም። ልጆች እንፈልጋለሁ። ሱመያ አባክሽ ቅርበኝ፣ መታረቂያ መስፈርትሽን አሟይ ወይም አስቀምጭ ብሏን። ባለፈውም በለቀቀው ቪዲዮ ላይ አዩንም ፍታ ከሆነ ቤት ከሆነ ገንዘብ ም ከሆነ ይሄና ታረቅሃለሁ ብለዋለች ማለት ነው። እርግጠኛ ነኝ ተአዩ ጋር ውሎ ስለሚያድር ያዩ ሀሳብ ተዝማተንትናለ በተገባባበት ማለት ነው። ምክንያቱም በቃ ገንዘብ ሆነ እሱም የሚያወራው ስለ ገንዘብ ሆነ ማለት ነው ተገንዘብ በፊት ብዙ ነገር የሚቀድሙ ነገሮች አሉ ማለት ነው ሰይድ። ስለዚህ ሱመያ ገንዘብን እንደማትፈልግና በራሷ እንደምትቆም በእርግጠኛ በስራ አሳይታለች፣ ወይም አሳይታለች ማለት ነው። ስለዚህ አዩን በዛው በገንዘብ ደልላት እንጂ ሱመያ ንግስቷን በገንዘብ አደልላት ማለት ነው። ልደልላትም አትችልም። እሷ ጠንካራ ሴትና ልጆቿ መቼና መቼ ማስተማርና መቼ መቼም መስራት እንዳለባት ጠንቅቃ ስለምታቅ ነው ማለት ነው። ስለዚ አንተን ሲጀመር እሷ ስትፈልግ ሳትኖር አንተ እንዴት ስትፈልግ ተጎነ ትኖራለች? እንደተማላ ከቤት ወተ ሚስት ማግባት ነው ያክል ቀላል ነገር የለም። የድሮ ሰዎች እኮ ታጋሾች በቃ ኢማኑም አላቸው። እኛ እንኳን ለሁለት ሚስት ሆነ ለአንድ ባል ልናድር እንዲሁም እንዲሆነል ማለት ነው። ስለዚህ እኔ እንደሚመስለኝ እንትናም ሀሳቡን ሰምታ እኔ ታረቂው ዋልል። አሁንም ትንሽ ደጅ ካስጠናችሁ በኋላ ልጆቹን ማየቱ አይቀርም። ዛሬ በያያቸው ነገ ማየቱ አይቀርም። እሷም ደብቃቸው አዘልቅውም ማለት ነው። ስለዚህ ተከትሎ ከሄድ አይቀር እሱም እያመለሰ ሰጥተው ቢገናኙ ደስ ይለኛል። ሰይድ ምስኪን ጎዳና ወጥተዋል። ምንም የለውም፣ የሚበላው የለው፣ የሚጠጣው የለው። ጓደኛውም ወደ ቤት እንሂድ ሲለውም አልሰማም ማለት ነው